አባታችን የተናገሩት ትክክልም ነው ትክክልም አይደለም ማለት እንችላለን። እንዳረዳዳችሁ ለእኛ ማለት ነው። ስለዚህ አሁን አክሊል የተናገረውን አቅርባችኋል እሳቸው የተናገሩትንም አቅርባችኋል። በእናንተ ማሳብ እስማማለሁ። እኔ በነገራችን ላይ በእናንተ አረዳድ፣ እናንተ በተረዳችሁበት አረዳድ፣ እሳቸውም በተናገሩበት አነጋገር እስማማለሁ። አክሊል ባነሳውም ነገር እስማማለሁ። ይህን ስስማማ ምንድን ነው ምንን መሰረት አድርገ ነው ብላችሁ ምጠይቅ ነው ትችላላችሁ። ትክክል ነው። ስለዚህ አባታችን ከጌታችንና ከኢየሱስ ክርስቶስ ውጭ ሌላ ቤዛ ሊባል የሚገባው ፍጡር የለም ብለው መናገራቸው አብሰሉት ትክክል ነው። ለምን እንደ ጌታችን እንደ ኢየሱስ ክርስቶስ ታስቦ ቤዛ መባል የሚገባው የለም አይገባምም፣ ትክክል አይደለም። ቤተክርስቲያናችን በዚህ ሁኔታ አታስተምርም። ነገር ግን እመቤታችን ቅድስት ድንግል ማርያምን ቤዛዊት ዓለም የምንልበት ምክንያታችን ምንድን ነው? ከምን ተነስታችሁ ነው ድንግል ማርያምን ቤዛ ናት የምትባል ብላችሁ ካላችሁን፣ ቤተክርስቲያናችን ያስተማረችንና መጽሐፍ ቅዱስ መሰረት አድርገን ልነግራችሁ እንችላለን። ነገር ግን በኢየሱስ ክርስቶስ ቦታ ተክተን ድንግል ማርያም ቤዛ አለም ናት ብለን የምንናገር ከሆነ እኛም ስተትነን እያስተማረችን ከሆነ ቤተክርስቲያናችን ስተት ናት ማለት ነው። ግን አይደለም። በዛ ወይ አለመሆኑን እናንተም የምታውቁ ይመስለኛል። ስለዚህ በአንድ አቋም መጽናት አለብህ ወንድም። ወለም ዘለም የሚል ሀሳብ ነው። አንዴ ቤዛ ናት ብለህ ጀምረህ፣ አዎ የዓለም ቤዛ ናት ብለህ እኮ ነው የጀመርከው፣ በዚህ ሁሉ ሰው ፊት ማለት ነው። እዛ እስካልክ ድረስ እኛ ደግሞ የእሱን ማስረጃ እንድሰጠን ስለፈለግን እሱን ማስረጃውን ስጠን ነው። ልክ የአባቶችንም ተው፣ የአኬንም ተው፣ ሌላም የመጡት ቪዲዮዎችን ተው እንደ ማስረጃ ይጠቅማል ስትል ታነሳዋለህ በኋላ ላይ። አሁን ግን ያንተ የአንተ የአዲስ ሀብተ ማርያም ማስረጃ ይቅረብ እስኪ። እንደ ኦርቶዶክሳዊነትህ፣ እንደ አንድ ኦርቶዶክሳዊነትህ ማስረጃ ምንድን ነው? ማርያም የዓለም ቤዛ ናት ስትል። እሺ፣ በጣም ጥሩ ቢኒ ምንድነው? ቪዛ የሚለው ማለት ትርጉሙን ማወቅ ያስፈልጋል። አሁን አንድን ቃል ስንጠቀም ለተለያዩ ነገሮች መጠቀም እንችላለን። የግድ በአንዱ ትርጉምቻ ቤንዬ ይቅርታ፣ ማስረጃ ነው ያለ። እንደ መጽሐፍ ቅዱስ ምን ብላል? አሁን እንደ ቤተ ክርስቲያናችን መጽሐፍ ቅዱስ ማስረጃ አለን ብላል ራስ። አሁን የጠየቀ ማስረጃ ነው። ዝም ብለ ነው የምታወራው ማውራትህን ቀጥለሃል። ማስረጃ ጀስት አሁን የማስረጃ ሰዓት ነው። መጽሐፍ ቅዱሳዊ ማስረጃ አለን ብለሃል አይደል? እናንተም ስታወሩ ነበር እንጂ ማስረጃ ነው። መጽሐፍ ቅዱሳዊ ማስረጃ አለን ስላልክ አሁን ማስረጃ በርደኖ ፕሩፍ አንተ ላይ ነው ያለው። እራስህ ብለሃል መጽሐፍ ቅዱሳዊ ማስረጃ አለ ስላልክ፣ ማስረጃውን አሳየን። ስጠው፣ ቢኒ ያቅርብልህ። በቃ ኦኬ በቃ እሱን አውጣና አንዴ እንየው፣ ወይ አንተ እራስህ ማውጣት ስትሆን ትገኛላችሁ አንዲ ዛ የምለውን ትርጉሙን መጀመሪያ አውቃችኋልእኔድበትነነነነ ቢንይ ቤዛዊት ዓለም እንደሆነች ቤዛዊት ዓለም እንደሆነች መጽሐፍ ቅዱሳዊ ማስረጃ አለን ነው ያለ። እንደዛ ነው ያልኩህ። ቤዛዊት ዓለም የምንልበት ምክንያት አለን ነው ያልኩህ። ኦኬ ምክንያት አለ፣ መጽሐፍ ቅዱሳዊ ማስረጃ አለን። ቤዛዊት ዓለም ናት ብለሃል። ቤዛዊት ዓለም እንደሆነች ማስረጃህን አሁን ለቢኒ ስጠው። ቀጥል። ምክንያት አለን ኦርቶዶክሳውያን ቤዛ ቤት ዓለም ድንግል ማርያምን የምንልበት ምክንያት አለን። ይህ ማለት ግን በኢየሱስ ክርስቶስ ቦታ ድንግል ማርያም ቤዛዊት ዓለም ናት እንደማንል ውስጣችሁ ያውቃል ሁላችሁም እዚህ ያላችሁ ማለት ነው። ሶ ድንግል ማርያምን ቤዛ ቤት ዓለም የምንልበት ምክንያቱ ምንድን ነው ካላችሁ ቤዛ የሚለውን ትርጉሙ መጀመሪያ እንረዳ ነው ያልኳቸው። አዲስ ዓለም አሁን ቤዛ የሚል ትርጓሜ ላይ እንሄዳለን። ቤዛ የሚል ትርጓሜ ላይ ከመሄዳችን በፊት ድንግል ማርያም የዓለም ቤዛ ናት የሚለውን ላሳይህ። አይደለም፣ አንተ እንደዛ ነው ያልከው። ማስረጃ አለኝ። እንደዛ ነበር ያልከው። መጀመሪያ አሁን ሀሳብ መቀየርን አሁን ከተናገርክ፣ ያው ቅርታ ጠይቀህ ነው። ምክንያቱም እነዚህ ሁሉ ሰው ስድስት ላለ ሰው ፊት የተናገርክ ማስረጃ አለኝ። አዎ ማርያም የዓለም ቤዛ ናት ብላል። ስለዚህ ከአንተ ሀሳብ ጋር እንድንስማማ ማስረጃውን ስጠንና ከዛ ቤዛ የሚለው ትርጓሜ ላይ እንደ አስፈላጊነቱ እንሄድበታለን። አሁን ግን ማርያም የዓለም ቤዛ ናት፣ በቃ እሱ ማስረጃ አቅርብ። ጉንጫ አልፋ እንዲሆን ለአንተም ጥሩ ስላልሆነ ማለት ነው። እሺ፣ ያው ከቅድም ጀምሮ ነው እያነሳውላቸው ያለሁት ምንድን ነው ቅኑ ላይ ነው ምን ላይ ነው? እኛ እናውጠው ጠቅሱ። አንዳቸው አውሩኝና ይኸው እኔ አውራለሁ። ችግር የለም እኛ መጀመሪያ መጽሐፍ ቅዱስ ብቻ አይደለም እኮ ቤኒ፣ መጽሐፍ ቅዱስ ብቻ በሚለው ሳይሆን ሃይማኖታችን አስተምሮታችን ከምን አንጻር እንደሆነ የምታውቁት ነው። ድርሳናትም ላይ ካለ ገድላት ነገረ ማርያም ላይም ካለ እሱንም አውጣና አሳየን፣ አውጣና አሳየን። ችግር ቤኒዬ፣ ቅርታ ስትት ራሱ ሲያስተዋውቅ ስላልሰማውን ያመለጠ ነገር ካለ ምንድን ነው ያለው? የልጁ ክህነት ልጁ ወይም ትልቅ ሰውዬም ከሆነ አላውቅም። ወንድማችን ምን ክህነት አለ ቤተክርስቲያን ውስጥ? አሁን ሀሳቡ ላይ ብናወራ አይሻልም? አይደለም? አንዴ መልስልኝ። እየሰማን ስለሆነ ማን እያወራ እንደሆነ ማወቅ እንፈልጋለን። ምን አይነት ክህነት ነው ያለ ቤተክርስቲያን ውስጥ? ከምዕመን ጋር አታውሩ ምዕመን። እሺ፣ ችግር እናወራለን ከምዕመን ጋር እናወራለን። እንግዲህ ምዕመኑ ትክክል ነው ጳጳሱን ማለት ይችላል አይችልም የሚለው ላይ በኋላ እናወራለን። ለጊዜው ግን ሀሳቡን አልስማማለሁ አልስማማም የሚል ቃል ብትጠቀም ጥሩ ነው። አንተ ትክክል ነው አይደሉም፣ ለማለባባሱን በመጀመሪያ ከእነ ሰው ከመጣ እንቀጥላለን፣ ካልመጣም እንቀጥላለን። ዮሴፍ ዮሴፍ። አቤት። እንዴት ነህ? ሰላም ነው። አለን ይመስገን። እንዴት ናቸው? ደህና ነኝ። ኬት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። አገልጋይ ነህ? አዎ፣ አዎ ነኝ ማለት ይቻላል። አሁን በሰንበት ትምህርት ቤት ማር ነበረ አሁን ወደ አብነት ትምህርቱ እየሄድኩኝ ነው። በበስ መልካም። የብፁ አቡነ ገብርኤል ንግግር ሰምተዋላል? አሁ ሰምቸዋለሁ። ምን ተሰማ? ትክክል ናቸው ተሳስተዋል? ጳጳሱ ትክክል ናቸው? አዎ ተሳስተዋል በሚለው ነው እንትን ያልኩት። ተሳስተዋል ምን ላይ ነው ስናቸው? እሳቸው እንትኑን እንደተረዳሁት መጀመሪያ፣ አረዳዴን እሱ ላይ እናውራበት። የተሳሳተ አረራ ያሉትን ነገር በተሳሳተ መልኩ ተረድቸው ከሆነ ኦኬ። የተረዳሁት ነገር ምንድን ነው? ቤዛ የሚለውን ቃል ለክርስቶስ ብቻ ነው የምንጠቀመው አይነት ነገር ነው ያሉት ብዬ ነው የማስበው፣ አይደለ? አይ፣ እንደዛ አይደለም ያሉት። ለምን በኋላ ያለችዋን ቤዛ ከምትለው ቃል በኋላ ያለችዋን ለምን ትረሷታላችሁ? ምን ምን የምትለው ቤዛ ብቻ ብሎ በሚለው ቃል ነው እሳቸው የሞገቱት። ቤዛ የተኩሉ ዓለም ብሎ የሚል ቃል አለ አይደል? አማርኛ የተጠቀሙት ኦኬ። እሺ የዓለም ቤዛ ቪዲዮ እንደሚያየው አለው። የዓለም ቤዛ ማለት ነው ኦኬ ስለዚህ ማርያም ቤዛ አትባልም ነው ያሉት፣ ወይስ የአለም ቤዛ አትባልም ነው ያሉት? ኦኬ፣ ማርያም የአለም ቤዛ አትባልም ነው ፖይንታቸው፣ ነው እያልከኝ ያለው። ስለዚህ ማርያም በኢትዮጵያ ኦርቶዶክስ ክርስቲያን ቤዛ እኮ አይደለም የምትባለው አይደል? የአለም ቤዛ ነው አይደለም የምትባለው። ኦ ኦኬ፣ ስለዚህ የአለም ቤዛ አትባልም ነው ፖይንቱ። ስለዚህ የአለም ቤዛ ኦኬ፣ እሺ፣ ልጠይቅህ ጥያቄ እዚህ ጋር፣ አይ ለምን እሳቸው መጀመሪያ ያሉት የዓለም ቤዛ ነው እና ለምንድነው ተሳሳቱ ብለህ ያልከው? ማርያም የዓለም ቤዛ ትባላለች ነው እያልክ ያለሁት አንተ? ትባላል እኮ ልጠይቅህ፣ እዚህ ጋር ጥያቄ መልስልኛ ዮሴፍ። መጀመሪያ ትጠይቀኛለህ የፈለግከውን ጥያቄ፣ ግን እኔን ለምን ትጠይቀኛለህ? እኔ አባት ያሉትን ጠይቄህ አንተ ከአባት ጋር ባልተስማማህበት ነገር መልስ ከአንተ ስጠብቅህ አንተ መልስህ፣ አትጠይቀኝ፣ ግን ትጠይቀኛለህ መልሰህ ግን አጠይቀህ ለምን ከአባትህ ጋር አልተስማማህም? እኮ ቤዛ የዓለም ቤዛ አትባልም እያሉ ከሆነ የእኔ ጥያቄ አሁን የኔኮ ከስታንስ አንጻር ሳይሆን ትባላለች አትባልም የሚለውን አውቄያለው እያልኩኝ ሳይሆን አሁን ቤዛ ማነው ትባላለች ማለት አንተ ትባላለች ነው የምትለው። ጳጳሱ ተሳስተዋል እኮ ብለህ ስትል፣ አዎ ጳጳሱ ተሳስተዋል ብለህ ስትል ጳጳሱ ምንድን ነው ያሉት? የዓለም ቤዛ አትባልም ነው ያሉት። አንተ ደግሞ ተሳስተዋል ብዬ ስለ አዎ፣ ተሳስተዋል ብለህ ስትለኝ ምን እያልክ ነው? የዓለም ቤዛ ትባላለች ነው በተዘዋዋሪ አንተ እያልክ ነው ያለው። ነበር ግን እኔ የዓለም ቤዛ የምትለዋን በደንብ እንትነ ኤንፈሳይዝ አድርጌ አላዳመጥኳትም ነበር። ቤዛ የምትለዋለች መዝሙር ነገር ጠቅሰዋል። አረን ልክ ነው። መዝሙር ነገር ጠቅሰዋል። አረን ያም መዝሙር አንተ ትዘምረዋል። አረን ቢዘምር ወድ ሲንገለውን ትዘምረዋላ አይደል? እሺ ይሄ መዞሩ ማለት ነው ማስታወቂያ ገብቶ ነው።